አትፍሪ አትፍሪ፣ ምንም የሚፈጠር ነገር የለም። ሁሉም አንድ ነው። የሚፈጠረው ነገር ምንም ነገር የለም። መፍራት የለብሽም። ሰማይም ከፍ ቢል፣ ምድርም ዝቅ ቢል፣ ሁሉም አንድ ነው። ሰው ሰው ነው። ስለዚህ አትፍሪ፣ ደፋሩኝ። እህዴ መድፈር የመሰለ ነገር የለም። ደፋሩኝ፣ አትፍሪ፣ እሺ ውዴ። ሀይ፣ ሀይ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አለሁላችሁ፣ ፈጣሪ ይመስገን። እናንተ ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ስራ፣ ጤና፣ ህይወት ሁሉ ሰላም ባላችሁበት፣ ሰላማችሁ ይብዛልኝ። እኔ ሰላም ነኝ አለሁላችሁ፣ ፈጣሪ ይመስገን። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እና ዛሬ እንዴት መሰላችሁ የመጣሁላችሁ እናንተን ያው በተቻለ መጠን ማለት ነው ያው ከራሴ የተሞክሮ አንጻር ለመክራችሁ ነው። በተለይ አረብ ሀገር ያላችሁ እህቶችን እናንተን ለመንገር ነው። አትፍሩ አትፍሪ። መፍራት አስፈላጊ አይደለም። ለምን ትፈሪያለሽ? አትፍሪ፣ ደፋር ሁኚ። ሰዎቹ እንዲነዱሽ፣ ሰዎቹ በፈለጉት መንገድ እንዲያራምዱሽ አትፍቀጅላቸው። ለሰው አትኑሪ። አንድና አንድ ለራስሽ ና ለራስሽ መኖር አለብሽ። ሁሉም ሰው የምታየው ሰው ሁሉም ፈጣሪ የፈጠረን ሁላችንም አንድ አይነቶች አንድ ነን እና መፍራት አስፈላጊ አይደለም። ይኸው ያልፈሩት የት ደረጃ ላይ ደረሱ? የፈራውስ የት ደረጃ ላይ ተቀመጠ? ይህን ማየት አለባችሁ። ቲክቶክ ላይ የሚሰሩት እንደኛ ፈሪ ነበሩ። አሁን ላይ ደፋር ናቸው። ኢትዮ ላይ የሚሰሩት አሁን ላይ ምንድን ናቸው? ደፋሮች ናቸው። የፈራ ተቀመጠ አደለ? የፈራ ቁጭ እንዳለው አለ። ደፋሮች ምን ሆኑ? የት ደረጃ ነው ያሉት? ያሉበትን ደረጃ እወቂ፣ እይ። ደፋር ሁኚ፣ አትፍሪ ስሪ የምትፈልጊውን ነገር ቲክቶክም ሰራሽ፣ ዩቱብም ሰራሽ፣ ምንም ሰራሽ፣ ምንም ደፋር ሁኝ። ሰው ሰው ከሰው ሜት አይወጣም። ሰው ነው ከሰው ህይወት ምንም የሚወጣው ነገር የለም። ብትሰሪም ባትሰሪም ማማቱና መቦጨቁ ማይቀር ነው። ስለዚህ ስሪ፣ የፈለገውን ሰው ያውራ። ደፋር ሁኝ። ምንም የሚያስፈራሽ ነገር የለም እህቴ። በተለይ አረብ ሀገር ያላችሁ እህቶች፣ ስሩ፣ ውጡ። ያው ሰው ምን ይለኛል የሚባል ነገር የለም። ሰው ሰው ነው፣ አንድ ነው። ሁሉም በአንድ አምሳል በአንድ አካል የተሰራ ነው። ፈጣሪ የሰራና ሁላችንም አንድ አድርጎን የሰራ ስለዚህ ፍርሃታችሁን አስወግዱ፣ ውጡ፣ ስሩ የምትፈልጊውን ነገር አንቺ ፍላጎትሽ፣ የምትፈልጊውን ነገር፣ ደስ ያለሽን ነገር አድርጊ አድርጊ። ከማድረግ ወደ ኋላ አትበይ። ስሪ፣ ተንቀሳቀሽ፣ ትንሽ ዩቱብም ቢሆን ክፈች፣ ቲክቶክም ክፈች። ሰው ምን ይለኛል አትበይ። ሰው ምንም ደናም ሰራሽ መጥፎም ሰራሽ ከማማቶ ወደ ኋላ አይልም። ስለዚህ አንቺ ከተቀመጥሽበት ተነሽ ተንቀሳቀሽ። እኔም በፊት እንደዚህ ነበርኩኝ። ያው አሁን ነው ደፍሬ የተነሳውን ይቱብ ለመክፈት ኔ ቆየው ካሰብኩ ስንት ጊዜ። ቦጣስ ቢሰድቡኝስ፣ ቦጣስ ይህን ቢሉኝስ እያልኩ ስፈራ ስፈራ፣ አሁን ግን ፍርሀቴን ጠብርግፋርጌትቸው ያው ጀመርኩኝ ጀመርኩ እንግዲህ የወደደ ይከተለኛል ያልወደደ ደግሞ ይተወ ምንም አይደለም እኔ ግን ከመስራት ወደ ኋላ አልልም አንዴ ተነስቻለሁ ስለዚህ እናንተም ተነሱ ስሩ ሰው ምን ይለኛል አትበሉ ደፋር ሁኑ ደፋር ሁኑ ብሰሩም ባሰሩም እኮ ያው ነው ሰው ከማማቱ አያልፍም ስለዚህ ደግሞ የሚያማው ደግሞ ምኑ መሰላችሁ ስራ የሌለው ተቀምጦ የሚውለው ነው እና እንጂ ስራ ያለው ሰው ስለ እናንተ መፈጠሩም ትዝም አይለው ምንድነው ብት ብትሉ ስራ ስራውን ብቻ ነው የሚያ እንጂ ስለ እናንተ ምንም ያውቀው ነገር የሚለ ትዝም አትው እስከነ መፈጠራችሁ። ስለዚህ ስራ የሌለው ሰው ነው የቁጭሎ የሚያማ ቁጭሎ የሚቦጭቀው። ወጣም ወረደም እናንተ ስሩ፣ አትፍሩ፣ ውጡ፣ ውጡ። ፈጣሪ ደግሞ ይረዳችኋል። ፈጣሪ ይረዳናል ሁላችንም። እና ተነሱ ተንቀሳቀሱ፣ ስሩ። እስኪ እንግዲህ የደፈሩ ደፋሮች አሁን የት ላይ ነው ያሉት? ምን ላይ ናቸው ያሉት? ስለሰው እኮ ምንም አይመስላቸው፣ ምንም በቃ ይሰራሉ። ደፋር ደፈሩ ወጡ፣ እየሰሩ ነው። እኛም እንደዚያ ነው መሆን ያለበት። ስንት አመት እንኖራለን? ስንሞት እኮ አንድ ብቻ ነው ምን ሞት እንጂ ሁለት ሶስት እኮ አንሞትም፣ ሁለት ሶስት ሞት የለም። ስለዚህ የምትፈልጉትን ነገር አድርጉ፣ ተንቀሳቀሱ፣ ስሩ። ያው ነው ብታገቢ መታማትሽ አይቀርም ብተኝ መታማትሽ አይቀርም ብሰሪ መታማትሽ አይቀርም የፈለገሽ ብታደርጊ መቦጨቃቸው አይቀርም ስለዚህ እናንተ ስለ ሰውነታችሁ ስለ ራሳችሁ ህይወት አስቡ ስለ ራሳችሁ ስሩ አውቃለሁ አንቺ ትልቅ ነሽ አንቺ አሮጊት አንቺ እንደዚህ ነሽ አንቺ እንደዚህ ነሽ ይላሉ ይበሉ ምንም አይደለም እድሜ ጸጋ ነው ፈጣሪ የሰጠኝን እድሜ ወደኋላ ኋላ አላደርገውም አልለውም ስለዚህ እድሜ ጸጋዬ ነው የፈለገ ይበሉ እኔ ግን ከመስራት ወደ ኋላ አለልም፣ ወደ ኋላ አለልም። ከፈጣሪ ጋር ፈጣሪም ይረዳኛል፣ እናንተም ትረዱኛላችሁ። ስለዚህ እየተረዳዳን እንስራ። ውጡ፣ የተደበቃችሁ የተቀመጣችሁ፣ በተለይ መዳን ቤት ያላችሁ ልጆች። ከኢትዮጵያ ያሉት እንኳን ያው እየሰሩ ነው እያያችሁና እያልነ ነው። ያው እናንተ ናችሁ የምታሳድጓቸው፣ ሌላ ማንም አይደለም የሚያሳድጋቸው፣ እኛ ነን የምናሳድጋቸው። እነሱ ግን እኛን እንደ ቆሻሻ ነው የሚያዩት፣ ሊረዱንም አይችሉም። ደግሞ እውነትም እውነት ነው። እኛ ካልተንቀሳቀስነ፣ ፈራን እከሌ እንደዚህ ብለንስ ሰው እንደዚህ ብለንስ ይህን ብለንስ እያልነ ከተቀመጥነ እነሱ እንዴት ያውቁናል? ምን አገባቸውና? የራሳቸውን እያደጉ ነው። ስለዚህ የተነሱ አብራችሁ እንደግ አብረን እንስራ። ስለ ሰው ተውት። ሰው ከማማቱ ወደ ኋላ ብሎ አያውቅም። ብሎም ደግም ሰራችሁ፣ መጥፎም ሰራችሁ ከመባላችሁ ስለማትዘሉ ስለዚህ ስለ ሰውትታችሁ ስለ ራሳችሁ ህይወት ተጓዙ። ማንም እንዲመራችሁ ማንም እንዲያሳያችሁ አትፈልጉ። ከማንም ራስ ወረድ ብላችሁ የራሳችሁን በአይምሯችሁ የፈለጋችሁትን አይምሯችሁ ያዘዘውን ነገር ስሩ። አይ አንቺ እንኳ ትሰር ማትችም አንቺ እንደዚህ አትም አንቺ እንደዚህ አትም እያሉ ነቀፌት አለ፣ አዋቃለሁ ይበሉ፣ ምንም አይደለም። ትቼ ያለሽ ውዴ፣ ትቼ ያለሽ የማትችው ነገር ምንም ነገር የለም ምንም ማንም ከናቱ ሆድ አይደለም ወጥቶ የተማረው፣ ከሰው ነው የተማረው። ከሰው ከድፍረት፣ ድፍረት ካለ ሁሉ ነገር ትማሪያለሽ። ድፈሪ። ደፋሩኝ ደፋሩኝ ስልሽ ደግሞ ተሳደቢ ምን በይ አይደለም። ውጪ ዩቱብ ስሪ፣ ውጪ ቲክቶክ ስሪ፣ የምትፈልጊውን ነገር ሶሻል ሜዲያ ላይ ውጪ፣ የምትፈልጊውን ነገር አድርጊ። እድሜ አይወስነውም። ፍርሃትሽን አስወግጅ። እድሜ ምንም የሚወስነው ነገር የለም። አንቺ ልጅ ነሽ የዩቱብ ትሰሪ ያለሽ አንቺ ትልቅ ሰውነሽ እድሜሻ እኩል አይደለም፣ ጥሩ አይደለም፣ አሰሪም አይልሽም። ዋናው ና ዋናው ምንድን ነው? ድፍረት ብቻ ነው። ድፍረት ካለሽ ምንም ነገር ትሰሪ ያለሽ ትች ያለሽ እህት ውዴ፣ የማክችው ነገር አለ ትች ያለሽ ያው አረብ ሀገር ስመጠን ቤተሰብ ትተን ምን ትተን ቋንቋ ናቅ፣ አረበኛ ቋንቋ ናቅ፣ ምን አናቅ ከቋንቋችን ውጭ የምናቀው ነገር የለም አይደለም ያንን ጥለን መጣል ያው ይሰራናል ደፍረት ደፍረንኩ እየሰራነ ነው ያው እየሰራነ ነው። ደሞዝተኛ ተከፋይ ነን የሚሉንን እየሰማነ ነው እኛም እየመለስነ ነው እነሱም እየመለሱልን ያው ለምደናል። ለምደን እየሰራን እስከሆነ ድረስ ደግሞ አሁንም ኢኒቱብም ደግሞ ደሞ ሰው ይሰድበኛ ላይ እንደዚህ ይለኛል አትበሉ። ውጡ፣ ስሩ፣ ስሩ። ማንም ከእናት ወደ ተማሪ የለም። የዚያን የዚያን እያያችሁ ስሩ። አሁን እኔ ምንም አቀው የለኝም የነበረ ምንም አላቅም። ያው ዝም የሌላ ይቶ እያየው ደስ ሲላይ ኮሜንት ስጽፍ ምን ስል እያሳለፍኩም እያየውም ስል ስል ነው። አሁን እስከ መቼ ድረስ ነው የፍርሃቴ እስከ መቼ ድረስ ነው? አሁን ሰው ይሰድበኛል፣ አሁን እንደዚህ ይሉኛል፣ አሁን ይሄ ነው ይሉኛል እያልኩ ስፋራ ነበር። ግን አሁን ምን ያደርገኛል? ምንም የሚያደርጉኝ ነገር የለም። ምንም ያኔ የፈለገ ያየኛ ላይ ያልፈለገንም አይየኝ፣ ግዳጅ የለበትም በግድ ተቀምጠ የኔን ዩቱብይ የኔን ቲክቶክ አለልም። ግን ፈቅደው ወደው ካዩ ደስ ይለኛል። አመሰግናለሁ እላለሁ። ሌላ ምን እላለሁ? ደስ ይለኛል። ግን አዩትም አላዩም እኔ ከመስራት ወደኋላ ኋላ አለልም አልልም። ፈጣሪ የኔ ወደ ኋላ አለልም። ና ውዶች፣ ተነሱ ስሩ፣ አብረን እንደግ። ወደ ኋላ አትሄዱ። ፍርሃትን አስወግዱ ከዛሬው ሰዓት ጀምራችሁ ፍርሃትን አስወግዱ፣ ውዶች ላለሁኝ እና ያኔ ምን ልበል እዚህ ውጭ ፍርሃት ፍርሃት ፍርሃት። ሁሌ ያው እኛ ይፈራ ያለነበት ቦታ ነው። ቁጭ ያለ ካለነበት ተወለድና አደግና ካለነበት ቁጭ ብለን አለ ያው አረብ ሀገር መጣን። ፍርሃታችን ወግደን ከአረብ ሀገር መጣን። ከአረብ ሀገር ከመጣን በኋላ ደግሞ ያው ዝም ብለን ሁሌም የነሱን ስራ መስራት ብቻ ነው። በትርፍ ሰዓታችን ደግሞ ስራችን በጨረስነ ሰዓት ደግሞ የሰውን ዩቱብ እናሳድጋለን። ይዞርነ አንድ ከአንዱ ቤት እንገባለን፣ አንድ ከአንዱ ቤት እንገባለን እናሳድጋለን። ስለዚህ ያለ ፋልፋል ከዚህ በኋላ ተነሱ፣ ፍርሃትን አስወግዱ። ሰው ምን ይለኛል አትበሉ። ስለ ሰው አይደለም የምትኖሩ፣ የምትኖሩ ስለ ራሳችሁና ስለ ራሳችሁ ብቻ ነው። አሁን መኪና አለ አይደለም። ሾፌር ከሌለው መኪና አይንቀሳቀስም። ሾፌሩ ነው የሚያንቀሳቅሰው ያንን መኪና። ያንን መኪና ሾፌሩ ያንቀሳቅሰዋል። ከሚፈልግበት ቦታ ሲደርስ ያቆመዋል። ያ ምንድን ነው? ከሚፈልግበት ቦታ ስለደረሰ ነው። እኛ ደግሞ ከአንድ ቦታ ችክል ብለን ቁጭ አንበል፣ እንንቀሳቀስ እስኪ። የተንቀሳቀሱት ይሄ ደረጃ ላይ ደርሰዋል። አሁን እኮ አለም አድጋለች። ስለዚህ እኛ በእኛ የሚያቀው ለማያቀው ያስተምራል። እናያለን፣ እንማራለን ስለዚህ እንማር፣ ተነሱ። ፍርሃት ምንም አይሰራም። ውዶች እላችኋለሁኝና፣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ። ውዶች እና በጣም ወዳችኋለሁ። እኛ ክብራችኋለሁ። ኢትዮጵያውያን፣ ኤርትራውያን፣ ሁሉችሁንም በጣም ወዳችኋለሁ። በጣም በጣም በጣም ወዳችኋለሁ። አይላቪው፣ አይላቪው፣ አይላቪው። ባይ።